እንዴት ሲሆን መዳን አትፈልጊም እንዴ? ለምንድን ነው መዳኒት መጠቀም አልፈልግም የምትይው? ቆይ ወንድምሽኑስ በዚህ ልክ ለምንድን ነው የምታስጨንቂው? ባለቤት ስራ ስለበዛበት የጫጉላ ቀናችን ትንሽ አራዘም ስለመጣሽ በጣም ደስ ብሎኛል። በእርግጥ አንቺን ባት መጪኝ ይውዳጭ ካለ ምን ነው በሰላም አራው በሰላም ነው። ስለ ወንድም የሚያናድድ ነገሮችን ልጠይቅሽ ፈልጌ ነበር። ስለ እኔ ምንድነው መጣይ ስለ እኔ ማወቅ ከፈለግሽ እኔ ባለቤቷ ዋለው አይደል ስለ እኔ ይሁት እሷ ምን አጎቷት ነው እሷ መጣይ እፉ ዬ ግን ደህና ነሽ? ትናንትኛ ባጠፋነው ጥፋት ተናገረሽ እንዴ አንተ ተናገረሽ። ለማንኛውም አትደናገጥ፣ የመጣሁት ያለው ምን እቃዎችን ልወስድ ነው በቃ ለአንቺ እቃ ይዞ ሄድ። እንደዚህ ቀላል ነው። ሁሉም ነገር አለቀ። የደከምንበት የለፋንበት ለዚህ ነው። ምን ጠብቀህ ነበር? ከአንተ ጋር እየፈራው እንድኖር ሰማኛላ? ተናታ መፋቀር ብቻ ለመኖር በቂ አይደለም። እኔ ደግሞ የሚታገልልኝ ሰው፣ እርቅ የሚያነሳኝ፣ የሚከላከልኝ ወንድ ነበር የሚፈልገው። ወንድ ገባ እኔ ለአንቺ ብቁ አይደለሁ። ለአንቺ ወንድ ማለት በሴቶች ስቃይ የሚደሰት፣ በሰዎች ስሜት የሚደሰት ሰውን ለመግደል ወደ ኋላ አይል እሱ ነው ለአንቺ ወንድ እንደዚህ አይነት ወንድ ከመሆን ወንድ ሳሎን በቀር ይሻል። እና ታዲያ ይንቅፍ መድኃኒት ሰጥቶ ማስተኛ አልፈን ወንድነት፣ ከዚህ የተሻለ ሐሳብ አልነበረንም። ደግሞ አንቺን ለመውሰድ የግድ እሱን ማስተኛ አልነበረብን። ቆይ አንቺ ሀሳብሽ እሱን እንድንገለው ነው እንዴ? ለማንኛውም አሁን ቀይ ሰድ በጣም ቸኩላለሁ። ከተናገሩ አይቀር እንዲህ ነው

ነገር ማስታወስ ቻልኩኝ ማለቴ የዛን ቀን ሰርጉ ላይ ስመጣ ያፌትን ሳየው ቤታችንን ሳየው እንዴት እንደሆነ አላውቅም፣ ግን ትውስታ የተመለሰ ግን ይህንን ነገር ከአንቺ በቀር ለማንም አልተናገርኩም ለወንድሜም ቢሆን እንኳን አልተናገርኩም። አለ ማስታወስ ልጠቀምበት እፈልጋለሁ። በተለይ ደግሞ ያፌትና ሎሊት ላይ ጽ አንቺ ይብር ማስታወስ ቻልሽ ሉሊት አንቺ ላይ ምን እንዳደረገችም ጭምር እቺ መልሰሽ ድረሻ አይደለም አይደል? ሁሉንም ነገር ከመጀመሪያው ጀምረሽ አስታውሰሻል አይደል? አዎ። ግን እሱን ማለቴ የሉሊትን ነገር አንቺ እንዴት ልታውቅ ይቻልሽ? አንቺ ነገረሽ ነበር። የሆነ ቀን ታች ተቀምጠን ሉሊትን ስታያት በጣም አሞሽ ነበር። ከዛ ምን እንዳደረግሽ እናውቃለሁ ብለሽ ጨውሽባት። ግን መልሰሽ ወደው የነገርሽን የምናስታውሽን ነገር ረሳሽ እና አንቺ ለምን ዝም አልሽ? እውነቱን ለመናገር ስህተትም ቢሆን አንድ ነገር ልጠቀምበት አስቤ ነበር፣ ግን አልሆነም። በዚህ መሀል ያ ፊት ነገር መጣና ሁሉም ነገር አስጠላኝ። ታውቂያለሽ፣ አንቺም ስለተውሽም በጣም አዝኜ ነበር። በሁሉም ነገር ስትፈርጅብኝ እዚህ ጋር እዚህ ጋር በጣም ተሰማኝ ከምንም ጊዜውም በላይ ሁሉ ነገር የተሰባበረ እዚ የባክሽ ቅርብ ይበቃ። ሁሉም ነገር የታየኝ ማታ እዚህ ክፍል ስገባ ነው። እኔና ወንድሜ ያላንቺ ባዶ ነን። ይሄ ቤት ያላንቺ በጣም ያስጠላል። ንገሪ። ቆይ፣ የአረመኔ በምንድን ያስፈራራሽ? አይ፣ አልነግርሽም። ተይ እንጂ ይፉ እኔ ከመታመም በፊት እኔ አንቺና ዳጊ ሆነን የተጋባነውን ቃል ረሳሽው እንዴ? እሺ ኤፉ ማስቆም ትቺ ከሆነ የሆነ ነገር ብያት፣ እንደ እኛ አድርጋውት እንዳገባ ስትል እኮ ሁሉን ነገር ብቻዋን እያደረገች ነው። ኤፉ ቆይ፣ ምን ማለት ነው? ጠላትነቱ እኮ አንቺ ብቻ አይደለም አይደል? አባትሽን ገሏል። ወንድሜም በውሸት እስር ቤት አስገብቶታል፣ አስደብድቦታል። አንቺን አስደፍሮሻል። ያለንን ነገር ሁሉ በሱ ምክንያት ሰጥተናል። ቆይ ታድያ ለምንድን ነው የግልሽ ጠላት አድርገሽ የምታዩ? ጽ እንደዛ አይደለም እኮ ዳጊ የሆነ ነገር ቢሆን እናቱም ምን ያህል እንደምትሰበርና እንደምትጎዳ አስበሽዋል። አንችም እንደዛው ትንሽ እንኳን ጭረት እንዳይነካሽ የሚፈልጉ ቤተሰቦች አሉሽ። አንቺስ ቆይ እኛ አንቺን ብናጣ የምንጎዳ ይመስልሽ የሚወድ ሲሆ እንደሌለ ነው የምታስቢው? ቆይ ቆይ ቆይ እህቴ ስልሽ ራሱ የውሸቴ ነው እንደ ይመስልሽ ባጣሽ በጣም እንደምጎዳ አልገባሽም? አዎ ዳጊ እውነቱን ነው። ቆይ ለምንድን ነው ማንም ሰው እንደማይወድሽና ሁሉም ሰው እንደማይፈልግሽ አድርገሽ የምታስብ ይሆን? ወንድሜ ያንቺን ቢያጣ በህይወት የሚቆይ ይመስልሻል? አንቺ ካለሽ ምንም ነገር ቢመጣ ማለፍ ይችላል። ጥንካሬው አንቺ ነሽ። በያሁን ቃል ግቢልን። ምንም ቢሆን ጠላታችንን ተጋግዘን እናጠፋዋለን። የምናደርገውን ሁሉ ተነጋግረን የምናደርገው። በሉ እኔ ተስማምቻለሁ። ከአንድ ብርቱ ሁለት መድኃኒቱ ትላለች እናቴ። አንድ ላይ መሆናችን ለእኛ ጥንካሬ ነው። ፉዬ አንችስ በኛ ሀሳብ አትስማሚ እሺ እስማማለሁ ቃል እገባለሁ ዳግም በእናቱ እኔና ኤፉ ደግሞ በወንድሜ ስም ቃል እንገባለን በኤፉዬ እናቱ የእኔን ሳኝ ከእናንተ ተደብቄ ምንም ነገር አላደርግም እናንተን ሳላናግር ምንም ነገር አልወስንም ብለሽ ቃል ግቢለን እሺ ሚስጥረኛ የእኔን ሳኝ ምንም ነገር አልደብቃችሁም እኔም ቃል እገብቻለሁ እኔም በወንድሜ ስም ቃል እገባላችኋለሁ አንቺም ታውቂ ነበር? አዎ፣ ያኔ አንቺ ታግተሽ ነበረ። ከዛ ገኒ ወንድሜ ልታናገር ስትመጣ ወንድሜ ይጮህባት እንደ አንቺ አይነት እናት ለሱ አይገባትም ማለት እኔም ማጽናንቻት ምን እንደሆነ ስጠይቃት ሁሉንም ነገር ነገረች። እሽ፣ ናታንስ መቼ ነው ያወቀ? ለሱ ዳግም ነው የነገረው። ያኔ አንቺም የታገትሽበት እሱ ደግሞ ከእስር ቤት የወጣበት ቀን ነበር። ዳግም ደውሎ ቤቱ እንዲመጣ ጠየቀው። ወንድሜም ሄደ ከዛ ወንድሜ የዳግም ሁኔታ ሲያጠራጥረው ጊዜ ከአጋቶቹ ጋር ተመሳጥረ ጨረቃዬን ያሳጣኸኝ አንተ ነህ አለው። ከዛ በዛ ሰዓት ዳግምም እህቱ እንደሆንሽና የቀጠረሽም ደግሞ እሱ ሊነግርሽ እንደነበር ነገረው። ከዛ በኋላ የተፈጠረውን ሁሉን ነገር ሰምተሻል። ከዳግምና ከገነት ውጭ ያለውን ማለት ነው። ታውቂ ያለሽ ዳግ አጠገቤ ሲሆን የሆነ የማላቀው ደስ የሚል ስሜት ይሰማኝ ነበር። ምናለ የእውነት ወንድሜ ቢሆን ብዬ እመኝ ነበር። ከዛ ስለ ቤት ሰው ውጤት ሳስብ ምናልባት ሌሎች ልጆች ይኖራቸው ይሆን? አሁን እህቶ ወይም ወንድም ቢኖረኝ ምንድነው የማደርገው እያስባለሁ። እሺ፣ አሁን እህቱን ንገሪኝ። ያ ቤት ምንድን ነው ያደረገሽ? ናታን እናጠመደው ምን ንገርኝ፣ ፍ ወንድሜ ምንድን ነው ያደረገው? የሆነ ሰዓት ላይ ስራ አገኘሁ ብሎ ለኢንተርቪው ሄዶ በጣም አምሽቶብን ነበር። ታስታውሻለሽ? ከዛ ሲመጣ ምን እንደተፈጠረ ምንም ነገር አላስታውስም ብሎን ነበር። አዎ በደንብ አስታውሳለሁ። እና ያኔ ያፌት ነው የጠራው እያልሽኝ ነው? እሱ ነበር። እሺ፣ ምንድን ነው ያደረገው? እሱ እንዲወስድ ውስጥ ያደርገው ሰው አስገዳት ፂ በእናትሽ ተረጋጊ። ይሄ ነገር ከንትናኔዎች ማንም ሰው አያውቅም። ናታን እራሱ ምንም የሚያስታውሰው ነገር የለም። ሞተር ኬስ ስላለበት እድሜ ልክ እንዲታሰር አደርገዋለሁ አለ። ከታሰረም በኋላ አስገድዬ ራሱ እንዳጠፋ አድርግ ያቀርባብረዋለሁ። ስለይ ምን ላድርግ? ለናታም ቀና ማለት እኔ ማጎንበስ ነበርም ስም ያደረግኩት እኔ። ይቅርታ ይ በጣም ይቅርታ አድርግልኝ። ለአመታት ላሰቃየውሽ፣ ለአመታት ለፈረድኩብሽ፣ ለአመታት ፍቅርሽ ላበላሸውበሽ ይቅርበኝ። ለማክሽ ለሁሉም ነገር ይቅርበኝ። እታይዚ፣ አሁን ሁሉም ነገር አልፏል። ግን የማይቆጨኝ ነገር ምን እንደሆነ ታውቂያለሽ? ምንድን ነው ንገሪ። መጀመሪያ ተነሽ፣ መሬቱ ይቀዘቅዝሻል። እባክሽ ዝም ብለሽ ንገሪ። እሺ ይኸው ተነሳሁ። ምንድን ነው አሁን ንገሪ።

እሄዳለሁ እንዴ ቦርሴን አምጥቼ እሄዳለሁ ስራ ሰብሽልኝ የሚያዝሆነ ከዚህ ሴትዮ እ ይሆናል እነሱ ማሰብ አልቻሉም እና አንተም እንደነሱ ትሆናለህ እንዴ አሁን እጅ በጣም እየደማ ነው አልኮል ላምጣና ላጽዳለ አያስፈልግም ልቤ ከሚሰማኝ ህመም በላይ ይሰማኛል ከእናቱ ድርቅ አትበል፣ አያስፈልግም አልኩሽ አይደል? እሺ በቃ እሱን አልፈልግም ካልክ፣ ተነስና ልብስ ቀይር። ትናንትም አልኩበት አደርክበት በጣም ቆሽቷል እኮ። ይቆሸሽ፣ ምን ለውጥ ያመጣል? ጸዳው፣ ቆሸሽኩ ህይወቴ፣ ሊ የሚያመጣው ለውጣል ለዚህ ነው ወንድ ሁን ያለች አንተ ቶሎ ትሰበራለ ቶሎ ተስፋ ትቆርጣለህ፣ ከመጋፈጥ ይልቅ ትሸሻለህ። አዘንኩ ብለክ ራስን ትጠላለ፣ ሽንፈትን ቀድመ ታውጃለህ። እኔ እንደዛ ነው ነው? ደካማ ነህ? አዎ ደካማልክ። እንደዛ ካልሆንክ ተነስና ዘንጥ፣ ታጠብ፣ ኤፍራታ ፊት ሄድና ቆ ሳትፈራ አይኗን እያየህ ለምን ብለ ጠይቃት? ምን ያህል እንደተሰበረች ልቧ፣ ምን ያክል እንደተጎዳ አይኗ ውስጥ አይዋለ በወኔ ከጎኗ እንደውምክና ምንም ያህል ቢፈጠር ከጎኗ እንዳለክ እጇን እንደምትይዝ ንገራት። ያኔ ያፌትን አይደለም ዓለምን መገልበጥ ትችላላችሁ። እንደዛ ማድረግ የሚችል ይመስልሽ? አዎ ትችላላችሁ። የእናንተ ፍቅር ከዚህም በላይ በብዙ ፈተናዎች አልፏል። አሁንም ታልፉታላችሁ። አሁን ደግሞ ተመልከት። እኔም ከጎናችሁ ነኝ። ግን እኮ ግን እኮ የሚባል ነገር የለም። ተነስና ልብስ ለእስልምና እንዲሁም ለመላው የክርስትና እምነት ተከታዮች እንኳን ለታላቁ ጾም በሰላም አደረሳችሁ፣ እያልን ታላቅ የምስራች ከዲኤም ሲሪል ስቴት ይዘን መተናል። ጾሙን በማስመልከት ለ11 ቀናት ብቻ ለውስን ደንበኞች ለመጨረሻ ጊዜ ለሽያጭ ከወጣው ዲያስፖራ ብሎ ቁጥር ሁለት ላይ ከ1.5 ሚሊዮን ብር ጀምሮ ቅናሽ በማድረግ ልናስተናግዶ ተናግዶ ነው። ማራኪ እይታን ከጠዋት ፀሐይ ጋራ በቤቶ የሚያገኙበት ዘመናዊ መንደርን በደማቋ ለቡ መብራት እየገነባን እንገኛለን። ከስቱዲዮ እስከ ባለ አራት መኝታ ቤቶችን ከ4310 ብር ቅድመ ከፍያ ጀምሮ 46 ሳይ ባንክ ብድር ጋር እንዲሁም ከወለድ ነጻ አገልግሎት ጋር በአንድ የሚያገኙበት በዚህ ቪዲዮ ማስታወቂያ ለሚመጡ ደንበኞች ብቻ 35% ቅናሽ አዘጋጅተን እንጠብቆታለን። የዚህ እድል ተጠቃሚ ለመሆን አሁኑኑ ከታች ባለው ስልክ ይደውሉልን። ቆይ፣ ለምንድነው ፊትለፊት ፊለፊት የማነጋፈጠው በዚህ ልክ የምንፈራው ለምንድን ነው? ዳግዬ ያፊት አንተ ስታዩ እንደሚታየህ አይነት ማንነት አይደለም ያለው። አግቶኝ እያለ የትም አትሄድም ብሎ ስላሰበ በጣም ብዙ ነገር ሲያወራ ነበር። ለዛም ነው የማይተውኝ ሌሎች ሰዎች ከሚያውቁት በላይ ብዙ ነገር ስለማውቅ። እንዴ እንደዛ መሆኑማ በጣም ጥሩ ነው። አሳልፈን ለፖሊስ ንስጥ በቃ እናጋልጥ። ለዛም ነው መረጃ እያሰባሰብን ያለ ነው። ያለ ማስረጃ ቅሬታ ብታቀርብም ራስን አደጋ ውስጥ ከመጣል ውጭ ምንም መፍትሄ አታገኝም። አንድ ደካማ ጎንም አይኖረዋል። እሱን ደግሞ አገኘዋለሁ። ለቴንማ እንዴ በቀላሉ አለቀለትም። አዳጌች ምንድነው እዚህ መሬት ምቆፍሩ? የምታወጣው ነገር አለን?

አታስብ እህትህን ግን በጣም ይወዳታል። እኔም የምፈለገው የእሱ አንድነት ብቻ ነው። አንተ ግን ሲበዛ ሚስጥረኛ። ስሆ ቆይ አንተ ያችን የመሰለች ቁንጂት እህት እያለች እንዲህ እስካሁን አልነገርክኝ? እውነት አዝኝባሃል። እኔ ምለ ግን ዛሬ ያ ፊት ከቤት ይወጣ እንዴ? አረ በጠዋት ነው የወጣው። እንደውም ከእንቅልፌ የቀስቅሶ ከቤት ይልውጣን ውጣ አላለኝ። ማንንም እኮ ነው ያለው። ቆይ አንተ ግን ለምንድን ነው የፈለገው? አይ እንዲሁ ነው። ሄሎ አቶ የፊት እንዴት ነህ? አቤቱ ይዘሩውሉ በጣም አስቸኳይ የምነግር ነገር ነበረኝ። ስለ ኤፍራታ ነው። ከቻልክ ላገኝ ይችላሉ? እባክህን፣ ስለ ኤፍራታ። ስለ እሷ ምንድን ነው የምትነግር? የፊትዬ፣ ይቅርታ አድርግልኝ እና ይሄ ነገር በስልክ የሚወራ ነገር አይደለም እና ከቻልክ ሻይ ቡና እያልን ብናወራ ደስ ይለኛል። አንድ አስቸኳይ መጨረስ ያለብኝ ጉዳይ አለ፣ እሱን ስጨርስ እደውልልሻለሁ። እሺ፣ አፌት እያማቼ ሲመች ደውልልኝ። ስልክ እንጠብቃለሁ። አዎ፣ ዛሬም ጆሮ ላይ ዘጋኸው። ጠብቅ አንዴ፣ እጄ ግባ እንጂ እንደፈለኩ አሽከረክራለሁ። ቆይ እንዲልቻለ ማለት ራሲ ገብቶኛል። ግን ያሁሉ ነገር ድራማ ነበር። እነዛን ሁሉ ሴቶች በፊት ሲደፈሩ አሳይታችሁኛል። እኔም ራሴን ከሳኩበት ስነቃ ዙሪያዬን በወንዶች ተከብቤ አለባበሴ ልክ እንዳልሆነ ነበር የማገኘው ብዬ ስጠይቀው ምን ቢለኝ፣ ጥሩ ነበር ምን አለሽ? ለአንድ ባለ ሀብት ሊሸጠኝ ነበር። ባለ ሀብቱ ደግሞ የሚፈልገው ምንም ሳልነካካ እስከ ሙሉ ክብሬ ነበር። ይህንን ማመን አልችልም። እንዴት አፉን ሞልቶ እንደዚያ አይነት ምላሽ ሊሰጥ ይቻላል? ነው እንደዛ አለኝ። ይሄ ቆሻሻ ቆይ ግን እንዴት ወንድሜ አብረሹ ተኝተሽ ሊያስታውስ አልቻልም። ያኔ ቢኒያም ደግፎት የመጣ ጊዜ አስታውሽ፣ በጣም ሰግሮ ነበር፣ ግን በዚህ ልክ ምሽቱን ይረሳል ብዬ አላሰብኩም ነበር። ወይ ወንድሜ፣ አንዳንዴ ኮ እንዴት እንደሚያበሽቀኝ በጣም ነው የምናደጅበት። በቃ ጼ፣ አሁን ሊሄድ ያፌት ከቤት እንዳልወጣ አስጠንቅቆኝ ነው ሳይቆልፍብኝ ሄደው። ከዚህ በኋላ ሚስቴነች ምንም አታመጣም ብሎ ሳይቆልፍብኝ ጥሎኝ ወጣ። ማለት እየቆለፈብሽ ነበር የሚሄደ? አዎ ትናንት ማታ እንደነገርኳችሁ በሆነ መንገድ ሰርጋችን እንደሚስተጓጉል ያውቅ ነበር። ይሄ እስስት አሳዩዋለሁ። አንቺ ብቻ ትዕግስት ሲኖርሽ እሺ፣ ደግሞ ራስሽን ጠብቂ። ወይቤንይህእንዴ እግዚአብሔር ይመስገን ደህና ነኝ ከማለት ውጭ ሌላ ምን እላለሁ? ዳግዬም ቁርስ አቅርቦልኝ እምቢ ስለው ተበሰጫጭቶብኝ ሄደ። እኔም ዝም ብዬ ከምተኛ ብዬ ትኩስ ነገር እኮ እየጠጣው ነው። ይልቅ ልቅ እኔን ተውና አንተ ደህና ነህ? ምን ሆነሃል? ፊት እኮ ጥሩ አይደለም። እቺ ጽናጫ ስልክ ብደውልላት ማታ አነሳ፣ ቴክስት አደረኩላት እስካሁን አልመለሰች። ናታን ጋ ደውዬለት ደህና እንደሆኑ ነገር ቆይ እኔ ያልገባኝ ነገር ለምንድን ነው ቴክስት የማመልስልኝ? ለምንድን ነው የሆነችው ነገር ማትረግረኝ? ምናልባት እኮ አላየችው ይሆናል። ለምን በጎ በጎውን ብቻ አታስብም? ግን በስልክ እኮ ሁሌ ማታ ማታ እናውራለን። ከሰርግ ስትወጣ ብዙ ልታወራኝ የማትፈልግም። እንደምደውልላት ነግሪያት ነበረ። ብዙ ጊዜ ደወልኩላት፣ አታነሳም። ቴክስት ጻፍኩላት፣ ጭራሽ መልስ። ከዛ ኦንላይን ላይ ሳያት ድጋሜ ቴክስት አደረኩላት፣ አየችው፣ ግን ዝም አለች። ለምን ቆይ ነው ያልገባኝ ነገር እንዴ ለምንድን ነው የማትመልስልኝ? ቆይ ነው ያልገባኝ ነገር ያስቀየምኳት ነገር ካለ ብትነግረኝ። እባክህ ቢኒዬ ተረጋጋ፣ ተረጋጋ እንጂ ወንድ አይደለህ እንዴ? ቆፍጠን ንበል እንጂ እዴ ምን መልፈስፈስ ነው? የሰራው ጥፋት ካለ ራስን ፈትሽ፣ ከዛ ደግሞ ሄደህ አናግራት። ምንድን ነው እንደዚህ መሆን? ከማታ ጀምሮ እኮ የሰራው ስህተት ካለ ብዬ ብዙ አወጣው አውረድኩ ግን ምንም ነገር ላገኝ አልቻልኩ። እንግዲያው ስ እዚያ ታለቃቅስ ሂድና ጠይቃት። እንደዛ ይሻላል። መቃኔ ሊድ ሰላም ኤፉጊ ትንሽ እናውራና ትሄጃለሽ። አይ ብሄድ ይሻላል። ባለቤቴ ወደ ቤት ሲገባ ሊያጣኝ አይገባም። እኔን ካጣ ይከፋዋል። በነገራችን ላይ እንዳገባሽ እናቃለን። አስሬ ባለቤቴ ባለቤቴ ማለት አይጠበቅብሽም። ጽ ለምንድን ነው እንደዚህ የሚታየ እንደዚህ ማለት ታዝኝ ልን አይገባም። ሞክረን ነበር አልሆነ ካልሆነ ደግሞ በቃ አልሆነም ነው ማለት። ካልሆነ አልሆነም ማለት እንደዚህ ቀላል ነው። አዎ ቀላል ነው ትዳር መያዝና ልብስን ጠቅልሎ መሄድ እንደዚህ ቀላል ከሆነ አብቅቷል ማለት ለምን አይቀልም? እንዲሁም በጣም ቀላል ነው። የእኔ ናቷን ምንድን ነው? ምን ሆነህ ነው? ከዚህ በኋላ እኔም ንቺ አንቺ ሜን አይደለሽም። ስለ እኔ ህመም አይመለከትሽም። ቸኩ እያለሆነ ምናምን ስትይ ያለብ በቃ ይቺ የራሴን ቁስል ራሴ አከ ወንድሜ የምንሆና ነው? በጣም ተጎድተሃል እኮ። ደህና ነኝ እንጂ አንቺ ብዙ አትጨነቂ። ደግሞ የሆስፒታሉን ነገር አድርሰውልሽ ይጭ። አሁንስ ለምን የምታስጨንቃት? አሁን እኮ ደህና ነች። እንዲ ምን ላደርግሽ ስነግረው ምንም አልሰማኛ ላይ በቃ እኔ መሄድ አልፈልግም አልኩህ አይደለ። እንዲ ባክሽ አልኮል አምጭልኝ። አሁን ከአንቺ ይልቅ እሱ ነው ወደ ሆስፒታል መሄድ አለበት። አልሰማሽኝም እንዴ? ስለ እኔ አይመለከትሽም። ይልቅ ባለቤትሽ ቶሎ ሳይመለስ ወደ ቤት። አሁን እዚያ አንፈልግሽም። አንቺ በሌለች ሰዓት ደስተኞች ነበረ ሰላም ነበረ። አሁን አንቺ መተሽ ግን በጠበጥሽ ነው። በቃ ወደ ቤትሽ እሺ። በጣም ይቅርታ። እባክሽ ተረጋጊ። ልክ አልሰራ። ልቧን በጣም ነው የሰበርከው። እንዲህ ምን አደረኩ? ለሷ ወንድነት ማለት ያለ በቃ ወንድ የሆንኩ ነው። እንደዚህ ሆንሽ መሄድ የለብሽም፣ ጽባክሽ እንዳትከተይኝ። እናታን ያለው ትክክል ነው። ከዚህ በኋላ የቤቴን አይደለም እንደፈለግኩ የመምጣትና የመሄድ ምንም መብት የለኝም? እንዲህ ምን እያልሽ ነው? ይፉ ወንድምህን የተናገረው ከልብ ይመስልሻል እንዴ? ከልብ ይሁንም አይሁንም ግን የተናገረው ነገር እውነት ነው። እኔ ባለሁበት ቦታ ሁሉ ችግር አይጠፋም። እኔ ካለሁ ሀዘን አለ፣ ሳቆ ወደ ለቅሶ ይቀየራል እኔ ያለሁበት ቦታ ሁሉ አንድ ቀን ደስታ ኖሮ አያውቅም። ግን ደግሞ አንቺ እዚህ ቦታ ላይ ስላለሽ አይደለም፣ አንቺ ባትኖሪም፣ ሰሞኑን ደስተኛ አልነበርንም። በቃ እሱ ዝም ብሎ ነው አንቺ ለማብሸጥ የተናገር። በቃ እኔ ልሂድ እንገናኛለን። ደግሞ የነገርኩሽን ነገር ለማንም እንዳትናገሪ። ናታን ከሰማ ሄዶ እጁን ይሰጣል። እጁን ከሰጠ ደግሞ የለፋንበት ነገር ሁሉ ገደል ይገባል። እጁን ሰጠ ማለት እድሜ ልክ ይፈረድበታል። አይ በፍጹም ለማንም አልናገርም። እንዴትም ብለን እውነታውን ማወቅና ወንድሜንም ማዳን አለብን። አንቺንም ከዛ ጭራቅ ሰውዬ ደግሞ እናድንሻለን። በቃ አሁን ገቢ ደግሞ እንደዚ አይነት ነገር እዚህ ቦታ ማውራት የለብንም። እንገናኛለን።